ብስሚላህ ራህማን ራሒም ቀጣይ ጥያቄ ጥያቄ እህታችን እንዲህ ትላለች። አሰላሙ አለይኩም፣ ወአለይኩም ሰላም ወራህመቱላህ ወበረካቱ የእኔ ጥያቄ ባለ ትዳር ነው ብላ ትላለች። ሰውየው ባለ ትዳር ነው፣ ነገር ግን ሚስት የለኝም እያለ ከሌሎች ሴቶች ጋር ያወራል። ሚስት የለኝም ላግባችሁ ብለው እያለ ከሌሎች ሴቶች ጋር ያወራል፣ ወይም ደግሞ ይጀናጀናል ብላ ትላለች። እና እንደ ጥቅል ኒቃህ ይወርዳል በዚህ አጋጣሚ ብላ ትላለች እህታችን። በነገራችን ላይ የቅድሚያ መጀመሪያ መነጋገር የተሰኘ የሆነ ጉዳይ ወይም መጀናጀን የሚሉትን ነገር ይህን ጉዳይ መራቅ በእጅግ ነው ያስፈልጋል። አያስፈልግም። በእንደዚህ አይነት መልኩ የሚፈጸም የሆነ ጋብቻ ብዙ ጊዜ ውል አልባ የሆነ ጋብቻ ነው፣ እንዲሁም ደግሞ መጨረሻ አልባ የሆነ ጋብቻ ነው። የጥቂት ጊዜና ውስን የሆኑ እለታቶች ጋብቻ ነው የሚሆነው ብዙ ጊዜ እንዳስተዋል ነው፣ በተጨባጭ ማለት ነው። ስለዚህ በዚህ መልኩ ትዳር እንዳትፈጽሙ ተጠንቀቁ። በወግ በማዕረግ ነው ትዳር ሊፈጸም የሚገባው። ብዙ ጊዜ አስተውላችሁ ከሆነ በወግ በማዕረግ በክብር የተፈጸመ የሆነ ጋብቻ ጠይብ ስርና ጫፍ ይኖረዋል። ያለበለዚያ እንደዚህ አይነቱ ጋብቻ ግን ስርም ጫፍም አይኖረው ምንም ነገር አይኖረውም። ሐቂቃ በተጨባጭ እያስተዋልንና እየተመለከትን ስለሆነ ማለት ነው። ስለዚህ እህቶች ወንድሞችም ጭምር ጥንቃቄ ልታደርጉ ይገባል፣ እንደዚህ አይነትን ጋብቻ ከመፈጸም አንጻር ማለት ነው። በእጅጉ ጥንቃቄ ተነቃቂ አድርጉ። ተረጋግታችሁ ነው ጋብቻ ሊፈጸም የሚገባው። ጋብቻ ብሎ ማለት እቃቃ ጨዋታ ማለት አይደለም። የሁሌ የዘወትር ህይወት ማለት ነው እስከ ህይወት ፍፃሜ ድረስ እንግዲህ አላሁ ስብሓነሁ ወተዓላ ሁለቱን ጥንዶች አብሮ ያቆያቸው ከሆነ ማለት ነው። እስከ ህይወት ፍፃሜ ድረስ የሚያሳልፉት የሆነ ህይወትና የህይወት ክንዋኔና ሂደት ነው። ስለዚህ ይህንን ጉዳይ ማሰብ ያስፈልጋል። ለሳምንት፣ ለሁለት ሳምንት ለመሳሰሉ ለሆኑ ውስን ዕለታቶች ታስቦ የሚፈጸም የሆነ

በሁለተኛ ደረጃ ደግሞ መፍታትንም አለመፍታትንም የሚሸከም የሆነ ሙህተሚል የሆነ ቃል ይኖራል ኸይሩ ሶሪህ የተባለው ማለት ነው ከኸይሩ ሶሪህ መካከል አንዱ እንደዚህ አይነቱ ቃል ነው ሚስት የለኝም ብሎ ማለቱ ሰውዮ በቀጥታ ሶሪሐን ፈትቻታለሁ ሚስቲን የሚለውን መልእክት የሚያስጨብጥ አይደለም ይህን እንጂ ሌላን መልእክት የማያስጨብጥ አይደለም ማለት ነው ይህ ከሆነ ወደ ሰውዮ ንያ ይመለሳል ምንድነው የፈለከው በእውነት ሚስትን መፍታትን የፈለከው ወይስ ምንድን ነው ተብሎ ይጠየቅና እኔ መፍታት አልፈለግኩም ብሎ የሚል ከሆነ የዛኔን ይካሃለሁ ማለት ነው፣ አልወረደም። ነገር ግን አሁን መፍታት ፈልጌ ነው እሷን ይህን እያልኩኝ ያለሁት መፍታት ፈልጌ ነው ብሎ ካለ ግን ኢነመል አዕማሉ ቢኒያት ስለሆነ የዛኔ ፍቺ ይከሰታል። የትኛውንም ቃል ቢጠቀምና ቢገለገልም እንኳን ማለት ነው፣ ፈታዎች ከሚለው ቃል ውጭ ማለት ነው የትኛውንም ገለጻና የትኛውንም ቃል የተገለገለ ቢሆንም እንኳን መፍታትን ያሰበ ከሆነ ማለት ነው ኒካህ ይወርዳል። መፍታትን ያሰብኩት እስካለ ድረስ በዚህ መልኩን የሚስተናገደው እንደዚህ አይነቱ ንግግርና ቃል። ወላሁ አዕለም